የባህር በር የሌላቸው ሀገራት የባህር በርን ከአቅራቢያቸው የመጠቀም ነጻነት እንዲያገኙ የተባበሩት መንግሥታት ድርጅት እንደ አውሮፓውያን አቆጣጠር በ1982 ያወጣው ድንጋጌ ነጻነት ይሰጣል። በዚህ ድንጋጌ አማካኝነትም ጥቂት የማይባሉ የባህር በር የሌላቸው ሀገራት በስትራቴጂክ ወዳጅነትና በዲፕሎማሲያዊ ጥረት የባህር መተንፈሻ አግኝተዋል። ኢትዮጵያም ዓለም አቀፍ ሕግጋትን ተንተርሳ የባህር በር በማግኘት የጋራ ተጠቃሚነት መብቷን ለማረጋገጥ እየተጋጅ ትገኛለች። ሰላማዊ የሆነው ሰጥቶ መቀበል ደግሞ ዋነኛ መርሖ ነው። ማንም ሰላም ወዳድ ነኝ የሚል የዓለም መንግስት፣ ግለሰብ፣ ቡድን ከወንድሞቻችን ጋር አነጋግሮን በህግ አግባብ በቢዝነስ ተርም የኢትዮጵያ ጥያቄ ምላሽ እንዲያገኝ ወንድሞቻችን ተጠቃሚ እንዲሆኑ የሚያስችል አሚከብል ሶሉሽን እንዲፈጠር ለመላው ዓለምም ጥሪ እናቀርባለን። እኛ የምንፈልገው በሰላም ችግራችን እንዲፈታ ማድረግ ነው። የተለመደው ሰጥቶ የመቀበል መርህ ከአፍሪካ እስከ አውሮፓ አልፎም እስከ ደቡብ አሜሪካ ሀገራትን ሲያስተሳስር የባህር በር ጥያቄን እንደመለሰ ታሪክ ያሳያል። ለምሳሌ ኦስትሪያና ስዊትዘርላንድ እንደ ኢትዮጵያ ላንድ ሎክድ በእንግሊዝኛው ኮንሴፕት ማለት ውሃ በር የላቸው ሀገራት ናቸው። ነገር ግን አን ሪስትሪክትድ መቼም የማይገደብ ያልተገደበ አክሰስ ቱ ወደ ውሃ በር መውጣት መብታቸው የተከበረ ነው። ያን ለማድረግ ደግሞ ጉድዊል ያስፈልጋል። ጎረቤት ሀገራት ዙሪያቸውን ምጠቅሳቸው ለእነዚህ ሀገራት ያለምንም ሬዘርቬሽንና ጥያቄ ምልክት ባለማድረግ እንዲገቡ እንዲወጡ ፈቅደዋል። ዚምባብዌ ለምሳሌ መውጫና መግቢያቸው በሞዛምቢክ ነው፣ በማፑቱ ፖርት ነው። ይኸው ነፃ ከወጡ ጀምሮ ምንም ችግር የለባቸውም በሁለቱ ሀገራት መካከል። በሰጥቶ መቀበል መርህ የሚከናወኑ ስምምነቶች የባህር በር የሌለው ሀገር አጠገቡ ወይም በአቅራቢያው ከሚገኝ ሌላኛው አካል ጋር ኢኮኖሚያዊም ሆነ ሌሎች ጥቅሞችን በማቅረብ የባህር በር የሚያገኝበትን እድል ያመቻቻል። ኢትዮጵያም የባህር በር ለማግኘት እያደረገች ያለው እንቅስቃሴ በሰላማዊ መንገድ ወይም በስምምነት ማዕቀፍ የሚከወን በመሆኑ የባህር በር ያላቸው ሀገራት ለራሳቸው ጥቅም ሲሉ የባህር በር እንዲሰጡ የሚያስችል ጤነኛ አካሄድ ነው። ሳውዲ አረቢያ ለዮርዳኖስ ቦታ ሰጥታ ነው። ዮርዳኖስ የባርበር የላትም፣ ለሳውዲ አረቢያ ቦታ ሰጥታ፣ መሬት ሰጥታ የባርበር አግኝታለች። ይሄ አንዱ ሰጥቶ መቀበል ነው። እንደኛ ሀገር አሉት ላሉት ደግሞ ለምሳሌ እኛ ኢትዮጵያኖች የምንኮራበት ኢትዮጵያ አየር መንገድ አለ፣ ሌሎችም ህዳሴ ግድባችን አለ። ከነዚህ ለምሳሌ ለኤርትራ ሊሆን ይችላል፣ ለሶማሊያም ወይም ምን ጅቡቲ ሊሆን ይችላል። ይሄንን ለነሱ በመስጠት እኛ ደግሞ ከነሱ የባርበር ማግኘት እንችላለን። ያ ሲሆኑ ሁላችንም ተጠቃሚ ነን ማለት ነው። ኢትዮጵያ በጣም ፕሮፊታብል የሆኑ ትርፋማ የሆኑ ብዙ ብዙ አለ። ውሃ አለን፣ መሬት አለን። መሬት ስዋፕ ሊደረግ ይችላል። ብዙ ነገር ጉዳዮች አሉና በዛ መልክ ያ ተሳታፊው ሀገር ወይም ያን ህንን ሰርቪስ የውሃ በር ላይ የሚያጋራንን ሀገር የሚጠቅም ኢኮኖሚ ጠቀሜታ የሚያመጣ ሁኔታዎች አሉ። ያን ለማድረግ አሁኑም ለማስደረግ ለማድረግ ዋና ለማምድን ነው ቅልቦና ውሃ ብር አትገባም፣ አታገኝም፣ እንዲህ እያየህ ተወስነ ትቀራለህ። መቼም ይሄ ደግሞ በጎ ጤነኛ አእምሮ ማያስበው ሁኔታ ይመጣል ማለት ነው። ኢትዮጵያ ለጎረቤት ሀገራት ቅድሚያ የሚሰጠው የውጭ ጉዳይ ፖሊሲዋ ቀጠና ያለውን እምቅ አቅም የተረዳና ይህንን ተጠቅሞ በጋራ ለማደግ የሚያስችል እቅዶችን በውስጡ የያዘ ነው። እናም ሰፊ ከሆነው የአካባቢው የባህር መተንፈሻ አማራጭ ውስጥ ኢትዮጵያ የሚገባትን እንድታገኝ ማድረግ ለቀጠናው እድገት አንድ ጠጠር እንደማኖርም ይቆጠራል። የውጭ ጉዳይ ፖሊሲያችን የጎረቤት ሀገሮችን ተጠቃሚነትን አብረን እንደግ የኢኮኖሚ ትስስር ያለው ነው። የኢትዮጵያ ማደግ የጎረቤት ሀገሮች ማደግ ነው። አብረን እንደግ ነው። የባህር በር ጥያቄያችንም ከዚህ ያለፈ አይደለም። ነገር ግን እንዴት ነው የባህር በር ጥያቄያችንን ከግብ ወይም ተግባራዊ ማድረግ የምንችለው ካልከኝ መጀመሪያ ደረጃ ከጎረቤት አገሮች ጋር ያለን ግንኙነት ትልቁን ቦታ ይዛል። ከጎረቤት አገሮቻችን ጋር ያለን ግንኙነት ከመቼውም ጊዜ በላይ መታደስ አለበት። ለምን? ችግሮች ሊኖሩ ይችላሉ። እነዚ ችግሮች በሚኖሩበት ሰዓት እንኳ የጎረቤት ሀገሮችን የሚያስቀይሙ ነገሮችን በፍጹም በእኛ በሚዲያም በለው በባለስልጣናቶችም በኢትዮጵያኖችም በለው ፈጽሞ መደረግ የለበትም። ታላቅ ሀገር ናት ኢትዮጵያ። አይ እንደ በዚህ መልክ አናችሁም አባዜም ተገቢያም አይሆንም። ይሄንን ጎረቤት ሀገሮችን በቅልቦና ማየትና መቀበል በግድ የግድ ይላል። ኢትዮጵያ ታላቅ ናት፣ እያደገች ነው የምትሄደው። ይሄንን ማንም ኃይል ሊያስቆመው አይችልም። ነገር ግን በጥሩ ጉርብትና አብሮ ማደጉ አብሮ መስራቱ፣ እንዲሁም ከኢትዮጵያ የሚገኘው ኢኮኖሚክ ጥቅም ይሄ ነው አይባልም። ያም በመሆኑ በቅን ልቦና በሪያሹራንስ በታዛቢ ባለበት መልክ ጉዳዩ ታስሮ ተቋጭቶ ሁሉም ዊን ዊን ዊን የሆነ ሁኔታ ይፈጠራል፣ የሚል አስተያየት ነው የምሰጠው። ይቻላልም ኢትዮጵያ ዓለም ላይ ያላትን የዲፕሎማሲ ተሳትፎ መሰረት አድርጋ የባህር በር ተጠቃሚነት አቋሟ እንዲደገፍና ፍትሐዊ ጥያቄ መሆኑን ማስረዳትና ማሳመን የሚጠበቅ ተግባር ነው የሚለው የምሁራኑ መጠቅለያ ሀሳብ ነው።